ሼር አድርጎ ቪዲዮውን አይቶት መልስም እንዲሰጠኝ ስለምፈልግ ማለት ነው። እንዲሁም ሌሎቻችሁ ይህንን ቪዲዮ እስከ መጨረሻው ድረስ በስነ ስርዓት እንድትከታተሉ እንድትከታተሉኝ ይፈልጋለሁ። ይቀጥል ደግሞ ምን አረገችች? ምንም እኮ አላረገችም፣ አፈቀረች እንጂ ምንም አላረገችም። በዛ መልኩ እሷን መገፍተር፣ እሷን ማጥላለት ምናምን ይሄ በጣም ስህተት ነው ማለት እኔ በሰዓቱ ቪዲዮን እያየሁት ቪዲዮ ደቅኝ ቀጥታ ለኢሳም ብዬ የሆነ መልእክት ባስተላልፍ በጣም የሆነ አስጠሊ ቃላቶችን ሁላ መጠቀም ይቀር። ምክንያቱም በጣም ነበር የተናደድኩት። ፍቅርን የሚያውቅ ሰው ማለት ነው። ጋይስ ፍቅር ስንት ነገር ሰውን አድርጓል። ፍቅር ስራ አላሳጣችሁም። በፍቅር ምክንያት ገንዘባችሁን አላጣችሁም፣ ጊዜያችሁን አላጣችሁም። እውነት ለመናገር በፍቅር ምክንያት የሞተ ሰው የለም። እስኪ የለም በሉ። በፍቅር ምክንያት የሞተ ሰው የለም። አፍቅሮ ያ ሰው ክዱ፣ ተናዱ እራሱን አጥፍቶ የሞተ ሰው የለም። አለማችን ላይ በጣም ብዙ ነው ያለው። በፍቅር ምክንያት እምነቱን የቀየረ ሰው የለም

ሰላሙ አሌይኩም ወረምቱላ ወበረካቱ። ውድና የተከበራችሁ ቤተሰብ እንደምን አላችሁ? ሰላም ሰላም ክርስቲያን ወገኖቼ፣ ባላችሁበት እንደምን አላችሁ? ሁላችሁም ደህና ናችሁ? እኔ ደህና ነኝ፣ አልሐምዱላ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ የፈኪ ጉዳይ እያበቃ አይደለም ማለት ነው ዛሬ አህሙ ለኢሳም መልስ ይዞ መጥቷል ማለት ነው እስኪ የአህሙ መልስ ያስደሰታችሁ ልጆች የት አላችሁ ማለት ነው እኔ በእውነት አህሙ ዛሬ የልቤን የተናገር ፍቅር አያችሁ አይደለም ፍቅር ሀያል ነው የሚባለው እውነት ነው እና ማፍቀር ጸጋ ነው እውነተኝነት አለ በውስጡ እና ዛሬ አህሙ ኢሳም ፍቅሯን ስላልተረዳት እጅግ በጣም ተናድዷል ማለት ነው። ተናዶ እንግዲህ ኢሳም ምን ሆነ ነው ለሴት ልጅ ክብር የለህም ወይ ብሎ ተናዶ መልስ ሰጥቷል ማለት ነው። እንግዲህ ነገ ደግሞ የኢሳምን መልስ እንጠብቃለን። ቢሆንም ግን አህሙ እጅግ በጣም አኩርተኛ ማለት ነው። ፍቅር መስዋዕትነት ነው። ፍቅር ግዴታ የራስ ማድረግ ሳይሆን የሰውም እየሆነች የእሷን ደስታ ማየት ነው እና የፈኪን ደስታ ይፈልጋል። ግዴታ የእሱ ማድረግ አይፈልግም። በቃ እንደሚወዳት በብዙ ነገር አሳይቷታል አውጥቶም ነግሯታል ግን እሷ ደግሞ ወደ ልቧ ወደ ሌላ ሰው ስለሆነ የእሷን ደስታ ደግሞ ይፈልገዋል ማለት ነው እሱ ኢሳም እንደዛ ሲያመነጫጭቃት አህሙ እጅግ በጣም ስለከፋው ለኢሳም መልስ ሰጥቷል ማለት ነው አንተ ምን ሆነህ ነው እንደዚህ በፍቅር ይቀለዳሉ ወይ ፍቅር እኮ ጸጋ ነው ብሏል። ለኮሜንታተሮችም መልስ ሰጥቷል ማለት ነው፣ ሁላችሁም በየቤታችሁ ብዙ ላይፍ እያሳለፋችሁ ነው እና ለፍቅር ስትሉ ብዙ መስዋዕትነት ከፍላችኋል። ትክክል ነው አህሙ ያለው ማለት ነው። ለፍቅር ሲባል ሃይማኖት የቀየረ ሰው አለ። ለፍቅር ሲባል ራሱን ያጠፋ ሰው አለ። ለፍቅር ሲባል ህይወቱን የሰጠ ሰው አለ። ለፍቅር ሲባል ገንዘቡን የሰጠ ሰው አለውና አለና ሁሉን ነገር ያጣ ሰው አለ። ማንነቱን ያጣ ሰው ስላለ ያኔ ፈኪ የመጀመሪያ አይደለችም። በቃ ወደደችው፣ ጠየቀችው፣ አዲ ችግር የለውም። ኮሜንታተሮች ጨጨጨጨቆጨቀጨቅጭ የምትሉት ምንድን ነው? ነገራችሁ፣ እስኪ ንገሩኝ። ከፈኪማ የሆነ ነገር አላችሁ እንጂ እውነት ኢሳ፣ ምን ስለጠየቀችው አይደለም ተጠየቀው። በቃ ኖርማል ነው። ምን ሆናችሁ ነው ኮሜንታተሮች? ማለት ነው እኔ በፈኪ ከመጣችሁ። በእርግጥ ኤክራምንም ወዳታለሁ። ኤክራምን አይሱ በአንድ ላይ ቢሆኑ እጅግ በጣም ደስ ይለኛል። ግን ደግሞ ይችልች ልጅ ኢሳ ምን እወደዋለሁ ነው ያለችው። ሌላ ነገር ምን አላለች? ምን አላለች? የእሱ ማመነጫጨቅ ሳይገርመ፣ ጭራሽ ደግሞ ኮሜንታተሮች ተንጫጫችሁ። ግን አህሙ፣ አላህ ይስጥህ ማለት ነው። መልስ ስለሰጠ ከፈኪ ጎን ስለቆምክ እጅግ በጣም አከብረሃለሁ ማለት ነው፣ አህሙ ማለት ነው። እንዲህ ነው። በቃ ፍቅር ግዴታ የራስ ማድረግ ሳይሆን የሰውም ሆና የእሷን ደስታ ማየት ነው። በቃ እንደዛ ስላመነጫጨቃት እንደዛ ቅረጻ አቆማስ ራሱ አቋርጣ በሚሄዷ እጅግ በጣም ከፍቶት። አህሙ እንግዲህ ያውም አሁን ተረጋግቻለሁ እንጂ ካሜራ እያየውን ቪዲዮውን እያየው ካሜራ መቀረጽ ቢሆን ብዙ ነገር እናገር ነበረ ብሏል። እንግዲህ እና አህሙ ከፈኪ ጎን ቁሟል ማለት ነው። ፍቅር መስዋዕትነት ያስከፍላል። አህሙ መስዋዕትነት እየከፈለ ነው የራሱ የሆነን ሰው አሳልፎ ለሌላ እንትን እያለ ማለት ነው። ስለዚህ ፍቅር እንዲህ ነው። በቃ ግዴታ የኔ ብቻ ይሁን ሳይሆን የሚወደውን ሰው መውደድ። ያ የሚወደው ሰው ሲያዝን ለምን ብሎ መጠየቅ፣ ግዴታ በጉልበት ወይም እንደገና በኃይል ወይም በሆነ ነገር የራስ ማድረግ ሳይሆን የሚወዱትን ሰው ሲያዝን ትንሽ ይሰማልና አህሙም እንደዛ ሆኖ ለኮሜንታተሮችም ለኢሳምም መልስ ሰጥቷል ማለት ነው። ኮሜንታተሮች በተለይ ኮሜንታተሮች እዛም ትክክል፣ እዛም ትክክል የምትሉ ልጆች በእውነት ፈኪ ምንም ያጠፋችው ነገር የላትም። በቃ ፍቅሯን ገለጸች። እሱ በስነ ስርዓት ትሪት አድርጎ ምናም መፈቀር በእሱ አልተጀመረም። ኢሳም ማለት ነው ለሴት ልጅ ክብር የለውም ኢሳም። እንዴት ብትሉ በቃ በስነ ስርዓት ትሪት አድርጓት ምናምን በቃ እሱ በቃ እሷን ማፍቀር እንደማይችል በስነ ስርዓት እንደዛ ከሚላላጥባት በስነ ስርዓት ቢያስረዳት ጥሩ ነበረ። ግዴታ ፍቅሯን ለምን አልተቀበለም ሳይሆን አነጋገሩ ትንሽ ይደብራል ማለት ነው። ሽማግሌ ላኪ ምናምን እያለ ሲንጠበራርር ነበር ማለት ነው። ብዙ ኮሜንታተሮች ደግሞ እሱን እየደገፋችሁት ነበረ። አለማፍቀር መብቱ ነው። ልቤ የሌላ ሰው ነው በቃ ልቦ ወደ ሌላ ሰው እሱም ሸፍቷል ማለት ነው። ግን እሷን ፈኪን አረጋግቶ ትሪት አድርጎ ምናምን ምናምን ነው እንጂ እንደዚህ በእንደዚ አይነት አነጋገር ኢሳም ትንሽ አስደብሮኛል። ቢሆንም ግን አህሙ ከጎኗ ስለቆመ እጅግ በጣም ደስ ብሎኛል። ኮሜንታተሮች ደግሞ በእውነት ሁላችሁም በየቤታችሁ ሆናችሁ ብዙ ነገር መስዋዕትነት የከፈላችሁ በተለይ አረብ ሀገር ገንዘባችሁን ያጣችሁ ህይወታችሁን ያጣችሁ ለብዙ ነገር የሆናችሁ ልጆች ስላላችሁ እዛም ትክክል፣ እዚም ትክክል እያረጋችሁ በሰዋት ትፍረዱ ላችኋለኝ። አህሙ ክበር እንዲህ ነው በቃ ፍቅር መስዋዕትነት ማለት ይህ ነው።